ስላልተቀዳደደ ነው እንጂ አንቺ ሉክሰሱ ችጋራም እኮ ነሽ። ሉክሰ ሁለት አይነት ችጋራም አለ። ሁለት አይነት ችጋራም የመጨረሻው በቃ ዳውን የሆነ ችጋራም አለ። ያ ማለት ምንድነው? በጣም የቸገረው የወደቀ በቃ ብዙ የተነባበረበት በቃ የወደቀ እንደዚህ የቃ ችግር የጣለው። ሁለተኛው ደግሞ እንዳንችና እንደኔ አይነቱ ችጋራም ነው። እሱ ደግሞ ሉክሰስ ችጋራም ይባላል። ላለመውደቅ እንደዚህ እንደዚህ ምንፈራገጠው እዚህ ላይ ያለሽው በሙሉ ማለት ነው ቢኖርሽ ምናባሽ እዚ ጋር ታደረገልሽ ቢኖርሽ ማ ይሄኔ ላንጋኖ የራስሽን ሆቴል ላይ ቁጭ ብሽ የራስሽ ሆቴል ፕራይቬት አዘግተሽ ወይ እንዳላሙዲን የሆነ ሳውዲ ውስጥ ትቀመጭ ነበር አፍረሽ አፍሽን ይዘሽ ዝቅት አርገሽ አሁን ትለምኝን አስለምኝን ጊዜ ናት ውሰጅብኝ እንለምን አብረን ወይስ እጭ ታፕታባር ከሌሎች ታፕታባር እከክ እዚ ምን እዚ ምንድነ በሺና ልብስ እዚ እየተጉረጠረጥሽብኝ ጊዜ እከካ ዝም በዩት እዛ ጉርጥ ሂጅበት ሄጅበት አሁን ታፕ ታፕ ታረጋላችሁ፣ አታረጉ። ታፕ ታፕ ጉራ ብቻ ጉራ ብቻ ናቸው እኮ እግዚአብሔር እንዳለኝ እና እንደሌለኝ። ምን ቢኖርሽ ምን አባሽ ታረገልሽ እዚህ ጋር? ቢኖርሽ ይህን የራስሽን ካምፓኒ ከማናጀርሽ ጋር ሰጣ ወጣ ገበጌርሽ ገብሽን ሽ ኮምፒውተርሽ ላይ አይንሽ ቀልቶ ያኛውን መኪና እየተደረሰ ይሄኛው ካርጎ ይሄኛው እንዲህ የተደረሰ ያኛው እነዛ ሰራተኞች እያልሽ ታውሪ ነበር። እከክ እዚህ ዝም ብላ እያፈጠጠች ከኔ እኩል እኔ እንኳን አትሊስት ሶስት ቤተሰብ ማስተዳድረዋለኝ። አንቺ ዝም ብለሽ ከአንቺ ጭምር አሁን እዚህ ጋ 617 ሰዎች እኔ ነኝ የማስተዳድራችሁ። ምን አለፋችሁ ሶሻል ሚዲያ ላላችሁ ከ2 እንዳለ እኔን ነው የምትተዳደሩት። እኔ ካላወራሁ መውጫ መግቢያ የላችሁ። ምን አለት ጂጂኪያ፣ ሌላ ታሪክ መጣ። እኔ ደግሞ ዛሬ ዛሬ ነግሬያለሁ። እኔ ደግሞ ሳላወራ ስቀር ምን አለች አከሪ ብለሽ ነው የምትሄጂው እኔ እኮ መሪያችሁ ነኝ፣ ኩዊን ኦፍ ሶሻል ሚዲያ ጂጂኪያ። የታባሽ አርፈሽ ቁጭ በይ። አሁን ታፕታ ፓርክ ታፕታ ፓርክ ክብታ፣ ነጭ ነጭ፣ ለጊዜው ለዛሬ ታስረሻል። ወታደሮቹ እዚህ ላይ ያላቸው ወታደሮች አንድ ጊዜ ያያየ ይህኔ ወሬ እያፈዘዘሽ ብቻ አንቺ እብለሽ ብቻ ተኩሽባቸው፣ ይጅባቸው፣ ተኩሽባቸው። ታፕ ታፕ አርጉ። ታፕ ታፕ ታፕ ታፕ እስቲ ታፕ ታፕ አርጉ። ይሄ ሶሻል ሚዲያ ሪፖርት ያርጉት ምን ያርጉት አላውቅም። ቪዲዮ ባህር አልወጣ ብሎኛል። ታፕ ታፕ አርጉ።

አንተ ሰውዬ ብሎግ ሳላረግ ከዩቱብ ከሚከፈል ላይ መቼስ በእኛ በምንለፈልፈው ነው የምትኖረው፣ አይደለም ያ ሴትዮዋም እንደሆነ መሪህን መንጃ ፈቃድህን ቀምታሃለች። አምጣ፣ አዋጣ፣ እዚህ ላይ ጣል አድርግ። ምን ፈልገው ነው ደግሞ እነዚህ ልጅ እንዲህ እንዲህ እንዲህ ይላሉ። ናውቃ ያያ እጅበትን እንደዚህ የሚሳደቡትን ሰዎች ብሎክ አድርጊያቸው። ዛሬ ገና ታፕ ታይ ስትሰማ አይ፣ እኔ ሁሌ ነው የምለው ታፕ ታፕ አድርጉን አለው። ምክንያቱም የሳምሪን ፎቶ አድርጋችሁ ፕሮፋይል ያደረጋችሁ ሰዎች ሳምሪ እየመሰላችሁኝ ታናን እየነሽ እንደ ታናን በክርስቶስ በክርስቶስ ባለ ጊዜ ስላልተቀዳደደ ነው እንጂ አንቺ ሉክሰሱ ችጋራም ከሆነሽ፣ ሁለት አይነት ችጋራም አለ ነው። ሁለት አይነት ችጋራም የመጨረሻው በቃ ዳውን የሆነ ችጋራም አለ። ያ ማለት ምንድነው? በጣም የቸገረው የወደቀ በቃ ብዙ የተነባበረበት በቃ የወደቀ እንደዚህ የቃ ችግር የጣለው። ሁለተኛው ደግሞ እንዳንችና እንደኔ አይነቱ ችጋራም ነው። እሱ ደግሞ ሉክሰስ ችጋራም ይባላል። ላለመውደቅ እንደዚህ እንደዚህ የምንፈራገጠው እዚህ ላይ ያለሽው በሙሉ ማለት ነው። ቢኖርሽማ ምናባሽ እዚህ ጋር ታደረገልሽ? ቢኖርሽማ ይሄኔ ላንጋኖ የራስሽን ሆቴል ላይ ቁጭ በሽ የራስሽ ሆቴል ፕራይቬት አዘግተሽ ወይ እንዳላሙዲን የሆነ ሳውዲ ውስጥ ትቀመጭ የነበር። አፈሽ አፍሽን ይዘሽ ዝቅ አድርገሽ ትለምኝ አስለምኝ። ጊዜ እናት ውሰጅብኝ፣ እንለምን አብረን ወይስ እጪ። ታፕ ታባሪ ከሌሎች ታፕ ታባሪ። እከክ እዚህ ምንድን ነው በሺና ልብስ እዚህ እየተጉረጠረጥሽብኝ ጊዜ፣ እከካ፣ ዝም በይ። እዛ ጉርጥ ሂጅበት ሂጅበት አሁን ታፕ ታፕ ታረጋላችሁ፣ አታረጉ። ታፕ ታፕ ጉራ ብቻ ጉራ ብቻ ናቸው። እግዚአብሔር እና እንዳለኝ እና እንደሌለኝ ላይ ምን ቢኖርሽ ምን አባሽ ታረገልሽ እዚህ ጋር፣ ቢኖርሽ ይሄን የራስሽን ካምፓኒ ከማናጀርሽ ጋር ሰጣ ወጣ ገበጌርሽ ገብሽንሽ ኮምፒውተርሽ ላይ አይንሽ ቀልቶ፣ ያኛውን መኪና እየተደረሰ ይሄኛው፣ ካርጎ ይሄኛው እንዲህ እየተደረሰ ያኛው፣ እነዚያ ሰራተኞች እያልሽ ታውሪ ነበር። እከክ እዚህ ዝም ብላ እያፈጠጠች ከኔ እኩል። እኔ እንኳን አትሊስት ሶስት ቤተሰብ ማስተዳድረዋለኝ። አንቺ ዝም ብለሽ ከአንቺ ጭምር አሁን እዚህ ጋር 617 ሰዎች እኔ ነኝ የማስተዳድራችሁ። ምን አለፋችሁ ሶሻል ሚዲያ ያላላችሁ ከ5 እንዳለ በእኔ ነው የምትተዳደሩት። እኔ ካላወራሁ መውጫ መግቢያ የላችሁ። ምን አለት ጂጂክዬ? እኔ አይ ሌላ ታሪክ መጣ። እኔ ደግሞ ዛሬ ዛሬ ነግሬያለሁ። እኔ ደግሞ ሳላወራ ስቀር ምን አለች አከሪ ብለሽ ነው የምትሄጂው። እኔ እኮ መሪያችሁ ነኝ፣ ኩዌን ኦፍ ሶሻል ሚዲያ ጂጂኪያ። የታባሽ አርፈሽ ቁጭ በይ። አሁን ታፕታፓርክ ታፕታፓርክ ክብታ ነጭ ነጭ። ለጊዜው ለዛሬ ታስረሻል። ወታደሮቹ እዚህ ላይ ያላቸው ወታደሮች አንድ ጊዜ ያያየ ይህኔ ወሬ እያፈዘዘሽ ብቻ አንቼ ምለሽ ብቻ ተኩሽባቸው፣ ይጅባቸው፣ ተኩሽባቸው። ታፕ ታፕ አርጉ። ታፕ ታፕ ታፕ ታፕ እስቲ ታፕ ታፕ አርጉ። ይሄ ሶሻል ሚዲያ ሪፖርት ያርጉት ምን ያርጉት አላውቅም። ቪዲዮ ባህር አለጣ ብሎኛል። ታፕ ታፕ አርጉ።

አንተ ሰውዬ ብሎክ ሳላረግ ከዩቱብ ከሚከፈል ላይ መቼስ በእኛ በምንለፈልፈው ነው የምትኖረው አይደለም ያ ሴትዮዋም እንደሆነ መሪህን መንጃ ፈቃድህን ቀምታሃለች አምጣ አዋጣ እዚህ ላይ ጣል አድርግ ምን ፈልገው ነው ደግሞ እነዚህ እና ያያ እጅበት እንደዚህ የሚሳደቡትን ሰዎች ብሎክ አርጋያቸው። ዛሬ ገና ታፕ ስት ሰማ አይ ሁሌ ነው የምለው ታፕ ታፕ አድርጉን አለ። ምክንያቱም የሳምሪን ፎቶ አርጋችሁ ፕሮፋይል ያደረጋችሁ ሰዎች ሳምሪ እየመሰላችሁኝ አናንዬ እየነሽ እንዴ አናን በክርስቶስ በክርስቶስ ባለ ጊዜ